ወንድማማችነታችሁ ነው፣ ፍቅራችሁ ቀን ያወራነው ነገር ማለት ነው። ሶ ኢንዳት ስፒሪት ከራሳችሁ ፖንት ኦፍ ቪው ይሄ ይሄ ይሄ ይሄ ባይሆን ምርጥ ነበር፣ አምናት ሃፒ ዊዝ ሃው ቲንግስ ወንት የሚለውና ወደ ይቅርታ የሚወስድ አይ፣ እኔ አንዳች ነገር አልበደልኩም፣ ቴዲ ፍራውልን ምንም ነገር አላደረግኩትም። አሁን ከተነጋገር ነው ይሁን፣ ከዛ በኋላ አትሊስት እስካሁን ከተነጋገር ነው የነገሮቹ ኢቨንት ማለት ነው። እዛ ውስጥ እራሱ ተነካክታችኋል። ተነክተ ዝም የምትል አይደለም ቴዲ፣ ያውቃለሁ። ፊራኦልን አውቀዋለሁ። ታግሶ የሆነ ሰዓት ላይ እንትን ይላል እንጂ ይመልሳል። እሱም ሁለታችሁ መመለስ የምትችሉ የሆነ ተነክታችሁ ዝም የምትሉ አይደላችሁ። ስትባባሉ ስትባባሉ እዚህ ደርሳቸዋል። አሁን ከዛ በኋላ ደግሞ የመጣው የባሰ የሚያስጠላ፣ እሱን መክፈትም አልፈልግም። እንደተዘጋ ነው ወደ ባህር የምንጥለው። ስለዚህ ራሳችንን ስናይ እኔ እንደዚህ ባይሆን እመርጥ ነበርና ከዚህ በኋላ መንገዳችንን እንደ አዲስ ይቅር የሚለው ኦሮምኛው በጣም መወደው ቃል ነው። ቀልቢ ጅጅረና ይሉታል። አቅጣጫን መቀየር የሚል ነው ትርጉሙ ራሱ እና ወደዛ መንፈስ እንድትመጡ ስለምፈልግ ከፊራ ጀምርና ቴዲ አንድ ሁለቴ ሀሳብ ያለህ ይመስላል። ግን ከእንትን ጋር የተያያዘ እንዳይሆንብን ከኢቨንት ላይን ኦፍ ኢቨንትን ሪቪው ከማድረግ ጋር እንዳይሆን፣ ሁለት የረሷቸው ነገሮች ስላሉ እንደ መስለ አንድ የሰምራይዝ ካደረግን አንድ የሰምራይዝ አርገን አድማ የተመልካች ፍንትው ያለ ነገር እንዲያገኝ ነው፣ ሌላ ነገር አይደለም። መታወቅ አለበት። ለምሳሌ እኔ ህዝብ ሚስሊድ ላርግ ካርኩኝ ወይም ደግሞ ባለችን በዚች በቲክቶክ መስኮት ላይ በህዝቦች መካከል መጥፎ ነገር እንርጭካለን፣ ሜዳውን ፈርሱ ሜኛ ነው ያን እናድርጋለን። እኔ ዘመኔን በሙሉ ያን ስጠነቀቅ የኖርኩ ልጅ ነኝ። ሀገሬን በጣም የምወድ ልጅ ነኝ። ማንም ወደደ ማንም ጠላ፣ ኦሮሞ ህዝቤ ነው፣ አማራ ህዝቤ ነው፣ ትግራይ ህዝቤ ነው። ሁሌ የምናገረው ንግግር ነው። መሬት ላይ ያለውን ህዝብ ተዘዋዙሪ የማውቀው ህዝብ ነው ለኦሮሞ ለማዘን የኦሮሞ መሆን አይጠበቅብኝም በእናትም በአባትም ኦሮሞ ብትሆን አማራ ብትሆን ትግራዊ ብትሆን በቃ አንድ ግለሰብ መብት የለህም ብዬ ነው የማስበው ህዝብ እንደፈለክ ለማድረግ ይህን ውይይት መናገር ካለብን ለሌላም ጊዜ ትምህርት መስጠት ካለብን በግል የምናደርጋቸውን በግል ነው መጨረስ ያለብን በስህተት የአማራ ስም አልተጠራም ስከላከል ነበር በስህተት የኦሮሞ ስም አልተጠራ። በስህተት የማንም ጎሳ አልተጠራ። ፍራው ለሄደበት መንገድ ግን ሊመከር ይገባዋል። አትግባ እዛ ውስጥ። ሰውን እንደ ሰው ዲኒግሬት ማድረግ፣ ብሔርን መጠቀም፣ የስድብ ቃልን መጠቀም፣ የሰውን ህልውናና ማንነት ማዋረድ፣ የሌለውን ስራ መስጠት፣ ያላለፈበትን ነገር መለጠፍ፣ የአጸያፊ ድርጊቶ ንግግሮችን መናገር የሌሎች ሰዎችን መድረክ እና አንደበት መጠቀም፣ እነኚህ ሁሉ አንዴ ነገሩ ከተፋረሰ በኋላ ይበ እነኚህን ነገሮች ሁሉ ውስጥ ገብተን ከፈተሽን ሌላ ቦታ ነው የምገባው። እንደ ትምህርት ቴዲ፣ አንተ አሁን መናገር አለብህ ወይ ስለ ኦሮሞ? እየተዳኛ ያለው እኮ እንደ ጓደኛ እንደ ወንድም ሆኜ እያስታረቀህ ያለው እኮ ማን ነው? ኦሮሞ አይደል? ለሱ ብቻ ሳይሆን በሱ አስታከ ለሌሎች መልእክት ማስተላለፍ ስለፈለኩኝ፣ ሌላ ጊዜ ለእርቅ ነው ያለ ነው። ስማኝማ እሱ ለማስታከክ አይሆንም። አሁን እሱና አንተ እኮ ታርመኛለ ከተሳሳት። የግል ጉዳዮችን ይዞ እዚህ መምጣት ነገሮችን እንትን ይለዋል ነው። ፊራም ፈልጎ ያመጣው ጉዳይ አይደለም። ቴምርናት ይዘ ይመጣቸው እውነት ለመናገር ስለዚህ፣ የግል ጉዳዩን አጩሃ አጩሃ አጩሃ ያመጣችው እዚህ ደረጃ ላይ የእሷ ይመስለኛል። እንትና የጠየቀው ማነው ስሙ መሰለ ተሙሻ የጠየቀው ፊራን ነው። ፊራ ለሱ መልሷል። በመሀል ይቺ ገባች ገባ ይቺን አጋጣሚ አግኝታ ገባች እና ነገሩን በጠበጠችው። ስለዚህ አንተ የምትለው የግል ጉዳይ እንዳይመጣማ እኔ ዛሬ ሶስት ዓመት አልገባም ብያለሁ። እኔ ዛሬ ሶስት ዓመትማ አስታርቄ ነገራቸውን ተሸላልመው ቪዲዮ አለ የተፖሰተ ጨርሰናል። በስነ ስርዓት ትራኳን ተቀበላ ምን ብላ ሄዳለች። ያለቀ ጉዳይ። ይቺን አጋጣሚ ተረክባ ተሙ የጠየቀውን ጥያቄ በምንም ከእሷ ጋር የሚገናኝ ነገር የለም እና ተሙ ለጠየቀው ሲመልስ እቺ እኔንም ዘርፎኛል ብላን ይመጣችሁ ገባ። እዛ ውስጥ ከነሱ ይልቅ በዋና አጀንዳነት ሆና መጣችና ነገሩን እንደበላለቀችው ገባ። ምንም ከእርዳታው ጋር የተገናኘው ንቆ ጨረስን። ማን እኛን ተችትሆናል? ከዛ በኋላ ዝ ኖ ስለዚህ በመሃል ምናረገች አረገች መጣችና አጮኸችው። ስታጮኸው እሱም መመለስ ነበረበት። እንደዚህ እየተባለ ሄደና ሌላ የፈለገው አያና ከሄደው ምንድን ነው የግል ጉዳያችሁን ይዛችሁ አጥምቶ ይሄ ነገር እንደሚመጣ ስለማቅ ነበር እኔ እዛ ውስጥ ያልገባሁት።